አንዴ ሀጂ አወልን ሰምተናቸው ንምጣ። መልእክት አለኝ። አሰላሙ አለይኩም ወራመቱላሂ ወበረካቱ። እንዴት ናቸው የሙ ቤተሰቦች የኔ ቤተሰቦች እንዴት ናቸው? ሰላም ናቸው? ሰላማቸው ልዝ ተረፍረፍ ይባል። አሁን የመጣሁበት እንግዲህ ቪዲዮ ለመስራት የተገደድኩበት ምክንያት በእኔ ባህላል ሆመና በጓደኛው በሳኒ ባደረኩት ፊልም ድራማ ተጫብቶብኛል። እንግዲህ በእኔ ይብቃ ነው የሚለው በእኔ ይብቃ በስምንት ቀን ውስጥ እንግዲህ እንደልነበርኩ አድርጎኛል። ቪዲዮ በረጅም ለመስራት ቦታው ኔትወርክ ስለሌለው፣ የኔ ልጆች ተጠንቀቁ፣ አላህም ፍሩ፣ ተጠንቀቁ፣ ከሸራቸው ተጠንቀቁ። እኔን አንዴ አንድ አድርጎኛል። በእኔ ይብቃ። ስለዚህ እያስፈራሩኝ ነው። አሁኑም ቪዲዮ አቀናጅተናል፣ እንደዚህ ያደርገናል፣ በዚህ ቪዲዮ ብትለቅ እንደዚህ እናደርጋለን የሚል እያስፈራሩኝ ነው። የአስፈራሪን ችግር የለውም ልጆችዬ፣ ሁላችሁም ወዳችኋለሁ። ሰላም አለይኩም ወረመቱላ ወበረካቱ። ሀጂ አወል እንደሰማችሁ ነው። ሀጂ አወል ባለፈው በስራዎት ቪዲዮ ላይ ምን ብለው ኮሜንት ይጽፉልኛል፣ ይህን ኮሜንት ይጽፉልኛል። ይህን ኮሜንት ከጻፉልኝ በኋላ በስልክ ደውዬ ያናገሪያቸው የነገሩኝ ጉድ ጉድ አይደለም ይሄ ግለሰብ እያስፈራራቸው እንደሆነ በጣም ብዙ ነገር ነው የነገሩኝ። የሚገርማችሁ ነገር ከቀናት በፊት ሆሱ ጋር ላይፍ ላይ ቀርቦ እኛ ሴቶችን ወንዶችን በውስጥ አናገኝም ብሎ የተናገረውን ስሙ። ከዛ ደግሞ ቢሮ ላይ መተው ስልክ አይቀያየሩ፣ ስልክ መቀያየር የሚባል ነገር የለም። አዊ በውስጥ አውሩ እንሻላል። ሌላ ሰው እየጠበቀ ስለሆነ ፎሎ አድጋት እና አይ ሰው እየጠበቀ ነው። በውስጥ አውሩና ካልተሳካ መልሰች መምጣት ትችላለች። ማውራት የምችለው በዚህ ነው ወይስ በኢንቦክስ ነው ማውራት? ተስማማችሁ፣ እዚህ ጋር ተስማማችሁ፣ ኢንቦክስ ላይ ተዋራላችሁ። እንደሰማችሁት ነው እንግዲህ አባይቢ፣ እንደሰማችሁት ነው። ስለዚህ ከነዚህ ሰዎች ጥንቃቄ አርጉ። ላይፋቸውን እየከፈቱ አንቺ የምትፈልጊያለሽ አንድ ከዛ በኋላ ኢንቦክስ ላይ ሄዱ ይባሉ እና እንደዚህ እያሉ በውስጥ እህቶቻችንን ወደ መጥፎ መንገድ እንዲሄዱ እያደረጓቸው ብዬ ነው ነው ማስበው። ከነዚህ ሰዎች ጥንቃቄ አርጉ። በጣም በርካታ እህቶቻችን ለእኔ በውስጥ መሴጅ ልከውልኛል። ቮይስ ልኮልኛል። ብር እንደሚጠይቁ ብዙ ነገር መመሰጃ አለ። የማማክርሽ ጉዳይ ነበረ፣ አስቸኳይ ነበረ። እሺ፣ መርሃባ አሁን የሆነ አዳራሽ ተከራይተን የፕሮግራሙ ሀያትም ደግሞ ዝድቅ ያለዋለች፣ ሌላም ሰው ደግሞ እስከ ስድስት ቀን በኋላ ነው ደግሞ የሚደርሰው አለ። የአዳራሽ ለጊዜው ብር ካለች እንዲተኩሽልም ብለን ነበር። አንድ ሰላሳ ሺህ ብር ካለች ማለት ነው። ከስድስት ቀን በኋላ ይደርስልሻል። አንቺ ለዛ ነው አስቸኳይ ካለሽ ማለት ነው። እንግዲህ እስከ አባል ለመሆን እስከ መቶ ሺህ ብር እየጠየቀ ብር አምጡ እያላቸው ነው። እና ቪዲዮ ሼር አድርጉት። እኔ በጣም ብዙ መረጃ ያለኝ እንግዲህ በቀጣይም አቀርብላቸው ወይ ብለህን እንትን የጻፍክላት። ስለዚህ እዚህ ጋር ፎሎ የምታደርጋችሁ ሴቶችን በሙሉ በውስጥ እያጠመዳችሁ በእስልምና ስም ያልተገባ ስራ እየሰራች ነው ያላችሁት። እስፔሻሊ አረብ ሀገር ያሉ ሴቶችን ማለት ነው። ስለዚህ ልቦናችን አልሐላሉ በይን ወልሐራሙ በይን ነው እና ልቦናችን በደንብ አድርጎ ያውቀዋል ይሄን ነገር። ለመልካም ስራ ከሆነ እየሰራህ ያለው ብትተወው፣ ደግሞ ለመልካም ነው የሚሆነው። ጥቅም የማታገኝበት ከሆነ እኔ አንድ እንደ አንድ ሴት ተወው ነው የምለው። ይህንን ስራ ይቅር በራሳቸው መንገድ ያገኙ እኛ ሴት ሰራተኛ አለን። ለሴቶች ሴት ሰራተኛ አለን። ለፎቶ ምናምን ለሴት ሰራተኛ አለን። ገባሽኛ አይደል? ሴት ሰራተኛ አለን ለሴቶች። እና በዛ ልክ ነው ምንሰራው። እኔ አይደለውም ፎቶን ምቀበል ገባሽ አይደል? ወላሂ በደንብ መለስ። ማሻ አላህ ወላሂ፣ የራሱ በጣም ገርሞኝ ነበረ። እህታችን የት ነው ያለሽው? እስኪ አንድ ጥያቄ ልጠይቅሽ፣ ስንተት ነሽ ወይስ አገር ቤት የት እንዳለ። አሰላሙ አለይኩም ረምትላ በረካቱ። ሰላም ንዲት ናቸው። አንድ ወንድማችን እዚህ ጥያቄ ይጠይቃል። ምን ይላል? ውስ ጥያቄ ነበረኝ። አንድ ሰው ከእንቅልስ ሲነቃ ለፈጀር ሶላት ሲነሳ ራሱን ጀንበው አገኘው ግን የሚታጠብበት ውሃ የለም ምን ማድረግ አለበት? ቴይሙን ማድረግ አላ ስብ በቁርን ላይ ሲናገር

እሱም ላሳያቸው ብስሚላህ ትሉና ንጹህ አፈር ላይ ሄዳችሁ በመዳፋችሁ እንደዚህ ትመታላችሁ። ከዚያ በኋላ ፊታችሁን እንደዚህ ታብሳላችሁ። ከዚያ ይኸኛውን በዚህ ይህም በዚህ መባስ እዚህ ቲክቶክ ሚዲያ ላይ ትዳር እናጋባለን የሚሉ ሰዎች አገናኝተዋታል። መጨረሻ ላይ በውስጥ መስመር ትነጋገራለች እዚሁ ቲክቶክ ላይ እና ቪዲዮና ፎቶሽላኪ ብሏት አጋባሻለሁ ብሏት ኦኬ ያለች ከዛ ከተስማማች በኋላ በጉዳዩ ላይ ፎቶ እና ቪዲዮ ከላከች በኋላ በኋላ ላይ እንትይለውና ዝም ይላታል። ከዛ ምንድነው ማለትም አሳውቀኝ፣ ትዳር ብለው የመጣው አንተነ፣ ስለዚህ መጨረሻውን አሳውቀኝ ምንድነው ምናምን ስትለው ብር አምጪ አላት። እንዴ ብር ለምን አመጣለው ምናምን ስትለው ብር ማምጣት አለብሽ፣ 200 ሺህ ብር ማምጣት አለብሽ አላት። ምንም በተመለከተ የማመጣው አልሰጠም ማለችው? እንግዲያው ስ እንደዛ ከሆነ ሶሻል ሚዲያ ላይ ፎቶሽን እና ቪዲዮሽን ለቃለው፣ አላት ያው በሸሪያው ይፈቅድልኛል ይፈቅድልኛል ብሎ ተሸፋፍና የነበረችዋን ልጅ እንድትገለጥ አድርጎ ጸጉሯ እንድትታይ አድርጎ ጸጉሯ የተከፈተችበትን ቪዲዮ ቀርጻ ላይከችለት ማለት ነው ለማየት። በዚህ ደረጃ ብልግና እየተሰራ ነው ያለው። ትዳር እናጋባለን እያሉ ብዙ ሰዎች የሰውየት እያበላሹ ነው እና በጣም ያሳዝናል። እንዲህ አይነት ነገሮች እየተደረጉ ያሉት አንድ መላ ቢበጅበት ጥሩ ነው። ያ ጀማ እዚህ ኦንላይን ላይ እናጋባለን፣ በቴሌግራምም ሆነ በቲክቶክ ወይም ደግሞ በፌስቡክ፣ በየትኛው ሚዲያ እናጋባለን ብሎ የሚነሳ ሰዎች ከበስተኋላቸው ሌላ አጀንዳ ነው ያላቸው ያላቸው የሰው ህይወት እየተበላሸ ነው። የሰው ህይወት እየተቀጠፈ ነው። የእህቶቻችን ህይወት እየተቀጠፈ ነው። ስለዚህ ለዛውም ያንን ነገር ለማድረግ ብር ይከፍላሉ ሁላ ቀብድ ማለት ነው። ወንድና ሴት እናገናኛቸዋለን ክፈሉ እየተባሉ ብሩ ላይ ይከፍላሉ። እነዚህ ሰዎች ማለት ነው። ብራቸውንም ከፍለው ከዛ በኋላ ደግሞ አይተዋወቁም። ለመተዋወቅ ተብለው በውስጥ ለውስጥ ያወራሉ። ቪዲዮ ላኪ ፎቶ ላኪ ይባላል። ፎቶ እና ቪዲዮ ይላካል። ከዛ በኋላ መጨረሻ ላይ ያ ፎቶ እና ቪዲዮን ካየ በኋላ ያሰው እለቅብሻለሁ እያለ እያስፈራራ ገንዘብ መቀበል ጀምሯል ማለት ነው። እንግዲህ አሁን የስንቱ ይፍጨው ሆድ ይፍጨው፣ ስንቱ ያለበት ነገር ማለት ነው። እና ጥንቃቄ አድርጉ ለማለት ፈልጌ ነው። ትንሽ ደስተኛ አይደለሁም በዲዛይን ነገር ላይ ማለት ነው። ይህን ስሰማ ትንሽ እንትን ብሎኛል፣ ረብሾኛል። ምን ያህል ከባድ እንደሆነ ማለት ነው። ማለት እንግዲህ ይቺ ልጅ የተናገረች ነው። እኛ የምናቃት አካባቢ ነው ያለችው አሁን ደግሞ ሌላ ቦታ ደግሞ ያሉ ሰዎች ደግሞ ምን ሊሉ እንደሚችሉ አስቡት። አረብ ሀገር ያሉ እህቶቻችንን አስቡት፣ አውሮፓ ላይ ያሉትን፣ አሜሪካን ሀገር ያሉትን ትዳር ይፈልጋሉ። ሪል ነው፣ እውነት ነው። ግን ትዳር ከፈለጋችሁ በቤተሰብ ጨርሱ። ቤተሰብ አካባቢ ላይ ሂዱና ጨርሱ። በምታውቁት ሰው ጨርሱ። ቢያንስ በውስጣቶቻችሁ አካባቢ ላይ እንኳን ብጨርሱ ቢያንስ የሚታመን ሰው ይኖራል። ኦኬ፣ የሆነ ነገር ከፈለገ ትዳር የሚፈልግ ከሆነ መጀመሪያ ቤተሰባችሁን ይጠይቅ ሄዱ አባታችሁን ሄዶ ይጠይቅ፣ ወንድማችሁን ሄዶ ይጠይቅ። ሶሻል ሚዲያ ላይ ምንም ነገር ሲመጣ ትቀበሉ? እንዲህ አይነት ነገር ከመታመም በላይ ትልቅ ነገር የለም ህመም የለም። እና ጥንቃቄ አድርጉ ለማለት ፈልጌ ነው። አፎን አጉል ሰዓት ላይ ነው ያልኩት ማለት ነው። ኢብራሂም ትልቅ ነገር በጣም በጣም ያሳዝናል። የሰው ህይወት በጣም ከባድ ነው። ደግሞ ያስፈራራሉ ምን ይላሉ። የሚገርመው ፓርት እሱ ነው ስብሓንላ፣ ከባድ በዚህ ልክ ማንነትን ማጣት ከባድ ነው። እስልምናን ማጣት ማለት እንግዲህ ስነ ምግባር ጉድለት ነው እንግዲህ ከዚህ በላይ ምንም ሊባል አይቻልምና ይሄ ብልግናም ጭምር ነው። የሰው ንብረት አማና ወስዶ እንደገና በዛ ላይ ደግሞ እንዲህ አይነት ነገር ኃላፊነት የማይወስድም ከሆነ አስቸጋሪ ነው አድራጊዎቹ ራሱ እና እንግዲህ ጠብቁ ጠብቁ ወንድሞቻችሁ ወንድሞች እህቶቻችሁን ጠብቁ። በቃ መሆን ካለበት በእናንተ በኩል በአባቶቻቸው በኩል መሆንም ካለበት በሚታወቅ እንደዚህ እህቶች ለእህቶች በሚሆንበት ለምሳሌ፣ እህቶች ያገቡ ካሉ የባላቸው ወንድሞች ካሉ የባላቸው ጓደኞች ካሉ በሚታወቅ ሰው አድርጋችሁ ትዳር ተዘወጁ። ስትዘወጁ፣ በተረፈ የሚዲያ ሲሳይ እናንተ መሆን የለባችሁ። ለምን ለምን ፎቷችሁ ይወጣል ለሚዲያቸው ይወጣል። ላያገባችሁ ነገር እሱ ብር ብር ለመውሰድ ነው ወንዱ የሚያደርገው። እና እንደዛ ነው። በሶሻል ሚዲያ ላይ አገባችኋለሁ ብሎ የሚመጣ ወንድ ጥንቃቄ አድርጉ። ሊያገባችሁ አይደለም፣ ሕይወታችሁን ሊያበላሸው ነው። ደላላዎቹም ብር ለመቀበል ነው። ቢዝነስ ነው እየሰሩ ያሉት ደላሎቹ ማለት ነው። ቢሮ ከፍተል ምናምን ነገር የሚሉ ደላሎች አሉ። ደላሎቹንም ጥንቃቄ አድርጉ። በቃ አለቀ። ይሄ ሕይወታችሁ ነው። እዚህ ሶሻል ሚዲያ ላይ መሆን የለበትም ፌስቡክም ቴሌግራም ላይም ይሄ ምንድነው ቲክቶክ ላይም ሁሉም ጋር ያሉት ሰዎቹ ሰዎች ዋትስአፕ ላይ ሁላ አሉ ጥንቃቄ አድርጉ በቃ አለቀ ህይወታችሁን አድኑ ሀቅ ነው ወላሂ እዛ ስንት ለፍተውበት ያገኙትን ንብረት እንደዚህ አይነት ሲሳይ መሆን በጣም ከባድ ነው ነቃ በሉ እህቶቻችን አሰላም ዓለይኩም ወራህመቱላሂ በረካቱ ድና። የተከበራችሁ እህት ወንድሞች እንዴት አደራችሁ? እንዴት ዋላችሁ? ባላችሁበት የአላሁ ሱብሓነሁ ወተዓላ ጠበቃ አይለያችሁ እያልኩኝ እንደምታወቀው አሕባሾች እና የአህባሽ ጃሌዎች በዑለማዎቻችን ክታብ ውስጥ እየገቡ ንግግራቸውን እያቆራረጡ ያለ አግባብ እ እያቀረቡ ይገኛሉ። ነገር ግን እኛስ ወደ ክታቦቻቸው ለምን ጎራ ብለን በዛ ውስጥ የተጻፈውን ጉድ ለምን አብረን አንመለከተው? ሳንጨምርበት ሳንቀንስበት ዑለማዎቻቸው የተናገሩትን እናሳያቸዋለን። በአህባሾች እምነት ወይም በአህባሾች አመለካከት ካፍሮቹን ኩፍራቸው ላይ የሚያግዛቸው አላሁ ሱብሓነሁ ወተዓላ እንደሆነ በግልጽ ያስቀምጣሉ። ማለትም ሙእሚኑን አላሁ ስብሓነ ወተዓላ ኸይር ላይ እንደሚያግዘው ሁሉ ካፍሩንም ሸር ላይ ያግዘዋል በማለት ያስቀምጣል። ይህ ከራሳችን ቱህማ ወይም ደግሞ ስምን ለማጥፋት አይደለም። በዚህ ክታብ ላይ ሰሪሕ አልበያን 262 ላይ እንሄድ አብረን። በዚህ ብቻ በዚህ ብቻ አይደለም፣ ነህጀ ሰሊም በተሰኘ ክታባቸው ላይም በዚሁ መልክ አላሁ ስብሓነ ወተዓላ ካፍሮቹን ኩፍራቸው ላይ

ከዛም ኢዕለም በማለት ይቀጥላል። ኢዕለም አነ ቀውለ ባዕድ አልዓዋሚ ኩሉ ዋሂድን ዓለ ዲኒህ አላሁ ዩዒኖ በማለት ይህ እንዳለ ሁኖ ዋና ርእሳችን ጋር እንሄድ። ዋናው ርእሳችን ምን ላይ ተንተርሶ ነው? አላሁ ስብሓነሁ ወተዓላ ካፍሩን ኩፍሩ ላይ የሚያግዘው ብሎ ይህን እምበ በዚህ በክታቡ ውስጥ ማስቀመጥ ያቻለበትን የዑለማዎቹን አቋል እዚ ጋር ነቅል ካደረገ በኋላ

ካፍሮቹንም አስነወራል። በፈትሃዊነትና በጥበቡ ነገር ግን የሼክ ልሐራሪ ንግግር እዚህ ጋር ያስቀመጠው ካፍሮቹን ክፍር ላይ አላሁ ስብሐኑ ተዓላ ነው ያገዛቸው ማለቱ ምን ማለቱ ነው የሚያስረዳል። ፍጥረቱ እኽትያር የላቸውም፣ ምርጫ የላቸውም ማለቱ ነው። ካፍሮች ቀጥተኛ መንገድ መያዝ ላይ ምርጫ የላቸውም። እነሱ ከትክክለኛው መንገድ ወደ ጥመት የሄዱበት ምክንያት አላሁ ስብሐኑ ተዓላ ያንን መጥፎ ነገር ላይ ያንን ጥመት ነገር ላይ ስላገዛቸው ማለቱን የሚያስረዳል። ያኒ ፈካአነሁ ጀበረሁም ዕላ ሊክ ልክ አላሁ ስብሐኑ ተዓላ እነሱን እንዳስገደደ ነው የሚያስመስለው ማለት ነው። ሀዛ መዝሐብ ልሀበሺ የባህሪያዎቹ ስራ ውስጥ ያለው አመለካከት ይሄ ነው። በዚህ አመለካከት ደግሞ ማንኛውም ሙስሊም የሆነ ዳዒ ወደ እስልምና ካፍሮቹን መጣራት አይችልም ማለት ነው። ምክንያቱም አንድ አህባሽ ብድግ ብሎ ለአንድ ካፍር አላሁ ሱብሓነሁ ወተዓላ ነው እኮ ኩፍርህ ላይ ያገዘህ በሚለው ጊዜ ካፍሩ እንዲህ ይለዋል፣ እሱ እንዲሰራው ያገዘኝ ነገር ላይ ለምን ይቀጣኛል? በሚለው መልስ ይሰጣል። ካፍሩ አንተ አላህ ሆይ፣ አንተ አላህ ሆይ፣ አንተ ነው ያገዝከኝ፣ አንተ ነው ይህንን ኩፍር እንዲሰራ የተባበረከኝ ለምንድን ነው ክፍሩ ላይ ታዲያ አንተ የተባበረከኝ ነገር ላይ ለምን ትቀጠኛለህ? በማለት መልሱን ያዘጋጃል። ይሄ ደግሞ ጀዋቡን ሙቅኒዕ ወይም ስር ትክክል የሆነ ጥያቄ ነው፣ በዚህ በክታቡ አቀማመጥ አጻጻፍ መሰረት ማለት ነው። ነገር ግን እስልምና እንደዚህ ነው የሚገልጸው ማለት አይደለም። አህባሾቹ እንደዚህ ያስቀመጡ ማለት እስልምና እምነት እንደዚህ ነው ማለት አይደለም። እንደሚታወቀው አላሁ ሱብሃነሁ ተዓላ በቁርአኑ ባሪያዎቹን ከኩፍር ላይ በጣም ያስጠነቀቀው ወለኢን ከፈርቱም ኢነ አዛቢ ለሸዲድ በማለት ናንተ ባሪያዎቹ ይሄ ከካዳቹ የኔ ጥቃት የኔ ቅጣት በጣም አሳማሚ ናት በማለት አስፈራርቷል እንዳትከፍሩ በማለት ማለት ሌላኛው አህባሾቹን ተከትለን አላሁ ሱብሃነሁ ተዓላ ኩፍር ላይ ያግዛል ካል እንዲህ ማለት አላሁ ሱብሃነሁ ተዓላ የማይወደው ነገር ላይ ያግዛል ማለት ነው ይሄ ደግሞ ሙስተሒል ምክንያቱም ከቁርአን ጋር ይጋጫልና ወላ የርض ሊዕባድህ ልኩፍረን የሚለው አላ ስብን ታ ለባሪያዎቹ ክህደትን አይወድላቸውም። ማይወድ ነገር ላይ ደግሞ አላ ስብን ታላ አያግዝም። ሌለኛው ሼኹ ልሃራሪ ንግግሩ ላይ ማስረጃ ያደረገውን አንቀጽ ፈአልሃመሃ ፍጁረሃ ወተቅዋሃ የሚለውን ካፊሩን ኩፍር ላይ አመቻቸለት፣ አገዘው፣ ሙስሊሙን ኸይሪ ላይ አመቻቸለት፣ አገዘው እያለ ነው። እንዲችል አደረገ ማለት ነው።

ለአህባሾች ጥያቄ አለኝ። አላሁ ስብሓን ወተዓላ ነቢዩን ካፍሮቹን እንዳትተባበር እንዳታግዝ ብሎ እሱንም አረጋግጦ እንዴት ያዘዋል? ነቢዩን በዚህ መልክ እያስጠነቀቅ ከዛም ተመልሶ ደግሞ ክህደታቸው ላይ እንዴት አላሁ ስብሓነው ተዓላ ያግዛቸዋል? ይህ ለእኔ ጥያቄ በእናንተ አመለካከትና እምለት ላይ ሄደን ማለት ነው። ወሃዛ ተናቁዱን ወተዓሩድ